ስለዚህ ወገኖቼ እኛ የኢየሱስ መሆናችንን እናጠንክረው። ምክንያቱም የእኛ ጌታ ሊመጣ ነው። ጌታችን ሊወስደን ስለሆነ ከሌላው ጋር ስንጓተት እንዳንቀር አደራ እላችኋለሁ። ማዳን የኢየሱስ ነው የኔ አይደለም። ማዳን የማንኛችንም አይደለም። ልጆቻችንም ብንወድ ወላጆቻችንም ብንወድ ቤተሰቦቻችንም ብንወድ የሞተላቸው ግን ኢየሱስ ነው እንጂ እኔ አይደለሁም። ስለዚህ ጌታ ደግሞ ያለ ፈቃዳቸውና ያለ መግባባታቸው እሺ ካላሉት ምንም ማድረጋችን፣ ጌታ ቫዮሌት የማያደርገው አንድና አንድ ነገር ፈቃዳችን ነው። እንዴት ጌታ ሆይ እንዴት አታድንም? እናንተ ወገኖቼ ቀልዳላችሁ። ራእይ መጽሐፍን አንብቡ። ያ ሁሉ መከራና ስቃይ ኮ እየየሆነ አፋቸውን ከፍተው የሰማዩን አምላክ ታላቁን እግዚአብሔርን ይራገማሉ ኮ። እንኳን አሁንስ በዚህ ዘመን ይቅርና ሰይጣን ሰዎችን አንስቴዚያ ከወጋ አንስቴዚያ ታውቃላችኋል፣ ማደንዘዣ፣ አይነቁም። የሚያነቃ የእግዚአብሔር ክንድ ብቻ ነው አሜን ነው። ስለዚህ ሁልጊዜ የምናገረው ምሳሌ አለ። አውሮፕላን ላይ ስትበሩ፣ አውሮፕላን ላይ ስትቀመጡ እነዚህ ላይፍ ሴቭ ምንድን ናቸው? ሆስተሶቹ የሚነግሩን ነገር ምንድን ነው? ስለ ክፉ ጊዜ እንደዚህ ኦክሲጅን እዚህ ጋር ይወጣል ከዚህ ጋር እንዴት ትስባለህ? በመጀመሪያ ለራስህ ታደርጋለህ። ቀጥለህ ደግሞ ለልጅህ፣ ለልጎንህ ታደርጋለህ። አንተ ሰርቫይቭ ሳታደርግ ሰውን ሰርቫይቭ እንዲያደርግ ማድረግ አትችልም፣ አትችልም። ስለዚህ በመጀመሪያ እኔና እናንተ ባለቱ ላይ እንቁም። እርግጠኞች እንሆን ወደ ጽዮን ለመሄድ ወደ አዲስቷ ኢየሩሳሌም ለመሄድ በንጥቀት ለመገናኘት በበጉ ሰርግ ዙሪያ ለመገናኘት እርግጠኞች እንሆን። እዛ የሚቀጥለውን ጌታ ራሱ ያደርገዋል። የወንጌል አርበኛውና የክርስቶስ ፍቅር ምርኮኛው እንዲህ አለ። ገላትያ ምዕራፍ 2 ከ19 እስከ 20 ነው የማነበው። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ እኔ ለማ ትጮክ በሉ እኔ ለማ ምን እንደሆን ህያው ሆኜ እንድኖር፣ እኔ ኑሮዬ ህያው መሆን ያለበት ለማንም አይደለም፣ ለእግዚአብሔር ነው። ሆኜ ኖር ዘንድ በህግ በኩል ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። ዋ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል አሁን በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ወገኖች ጌታን ከተቀበልኩ ጀምሮ ይሄንን ክፍል ሁል ጊዜ ሳነብ በጣም ነው ቻሌንጅ የሚያደርገኝ ኢቨን ራይት ናው። ይሄ ሰው የገባው ሰው የተረዳው ሰው የተለወጠው ሰው የሚናገረው ነገር እውነተኛ ነው። ለእኛም የተወልን ከክርስቶስ ጋር ተሰቀያለው። አም ክሩሲፋይድ ዊዝ ክራይስት። ከክርስቶስ ጋር የት መስቀሉ ላይ ተሰቀያለው። የተሰቀለ ሰው ሞቷል፣ ህያው አይደለም። ዛሬ እኮ ቤተ ክርስቲያን ውስጥ ችግር ያለው ያልተሰቀልን ሰዎች ስለተሰበሰብን ነው። ብንሞትማ ሀሜቱ የለም፣ ዘረኝነቱ የለም፣ አሉባልታው የለም ጥላቻው የለም። ቂም በቀሉ የለም። የሞተ ሰው እንደዚህ ነገሮች አያደርግማ። ህያው ነው የሚያደርገው። ስለዚህ እኔ አሁን ህያው ሆኜ አልኖርም። አይገርማችሁም? ይህንን ቃል ባካችሁ ቤታችሁ ግቡና አፍጥጣችሁ ተመልከቱ። እኔ አሁን ህያው ሆኜ አልኖርም። እኔ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ። አሁን ሳውል የቀድሞ ጳውሎስ የአሁኑ እኔ ሕያው አይደለሁም፣ ፍጹም ሕያው አይደለሁም። እኔ ሕያው አይደለሁም ነገር ግን አለ። ክርስቶስ ግን በእኔ ይኖራል። ክርስቶስ በእኔ ይኖራል። አሁን እንግዲህ ስ ኮስን ሁላችንም ራሳችን ከኔ ጀምሮ ስናይ ክርስቶስ በእኔ ከኖረ ኑሮዬ ለክርስቶስ መሆን አለበት። የህይወቴ ጭማቂ ክርስቶስን ማሳየት መቻል አለበት። መዓዛዬ፣ ሽታዬ ክርስቶስ ክርስቶስ መሆን አለበት። እኔ እኔ እየሸተትኩ ክርስቶስ በእኔ ይኖራል ለማለት አይቻልም። ጳውሎስ ግን እንዲህ ነው ኑሮ ያለፈው ሁለንተናው ክርስቶስ ነው። ጳውሎስ ሲገርፉት ክርስቶስ ነው። ሲያሳድዱት ክርስቶስ ነው። የተለያየ ነገር ሲሉት ክርስቶስ ነው። በቃ ጳውሎስ ያለ ክርስቶስ ምንም ነገር የለውም። ስለዚህ ወገኖቼ ትክክለኛው የአማኝ ህይወት ሊሆን የሚገባው የዚህ ሕያው ቃል ነጸብራቅ ነው። እንደ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔ ሕያው ሆኜ አኖርም ክርስቶስ ግን በእኔ ይኖራል አሁን የምኖረው ኑሮ በርሱ ባለኝ እምነት ነው የምኖረው ምክንያቱም እኛ ኢየሱስ ክርስቶስን የተቀበልንበት ጊዜ በፊት ያለውን እኛ ኖረናል ዌኔቨር ዌሬቨር ዌሬቨር የተቀበልንበት ያቺ ቦታና ጊዜ የድሮ ማንነታችንና እኛ ተለያየን ለምን ክርስቶስ ጣልቃ ገባ ስለዚህ አሁን ምን አለ? አጋሬት አለ። በቃ እኔ ከዚህ በኋላ ኃላፊነቱን ወስዳለሁ። ስለዚህ እጃችንን ይዞ ኢየሱስ ክርስቶስ ህይወት ተሰጠን። ጌታ አብሮ ይመራንና አብሮ ደግሞ ያስተምረን ጀመረ። ለዚህ ነው በጎቼ ድምፅን ይሰማሉ ይከተሉኝማል። ፍየሎች ናቸው የኢየሱስን ድምፅ የማይሰሙ በጎች ከሆንን ግን የእረኛችንን ድምፅ መስማት አለብን። ስለዚህ ወገኖቼ ከክርስቶስ ጋር የተሰቀለ ህይወት አለን። ስስን አዎ፣ ቃሉ ይላል። በእኛ ህይወት ግን እየታየ ነው ወይ? ማን ነው ህያው ሆኖ የሚታየው ክርስቶስ ወይስኛ? አሁን በስጋ የምንኖረው ህይወት በማን ላይ ተደግፈንና ተዘልለን ተሰጥተን ነው የምንኖረው? በእውነት ዊ ኒድ ቱ አስክ ዚስ ኩዌስችን ራሳችን መጠየቅ አለብን። በማን እምነት ላይ ነው የምንኖረው? ጊሳችን አበጥ ሲል ደስታ፣ ጭፈራ፣ ሃሌሉያ ምናምን። ያቺ ባንክ አካውንት እየመነመነች ስትመጣ ጸልዩልኝ፣ ኑሮ ከባድ ነው። የእኛ የደስታችን ሙላት ክርስቶስ ኢየሱስ ነው ወገኖች። ይህን ስላየሁ ነው የምነግራችሁ። በምድረ በዳ ጀምሮ የመራን ጌታ ባለፈው ሳምንት መስክሮ የላችኋለሁ። ያሳደገን እርሱ ነው። ዛሬ ካናዳ ስለ መጣን ጌታ አይቀየርም። ጌታ ያው ነው። እኔ ስለ ሐዋርያ ጳውሎስ ሳስብ የሚገርመኝ ለጌታችን ኢየሱስ ያለው ጥልቅ ፍቅር ነው። ቅድም ወገኖቻችን እየዘመሩ ነበረ። ባይዘወይ ብዙ ጊዜ ልሰብክ ያልኩትን ነገር ሲዘምሩ እሰማቸዋለሁ፣ እና መንፈስ ቅዱስ እንዴት ኦርኬስትሬት እንደሚያደርግ አያለሁ። እነሱ አሁን አስበው አይደለም፣ ግን ጌታ መንፈስ ቅዱስ እንዲህ ነው የሚያደርገው። ይህንን ቃል አስተውላችኋል? አንደኛ ቆሮንጦስ ምዕራፍ 16 ቁጥር 22 ላይ ያለውን እባካችሁ ስሙ፣ ልንገራችሁ። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሆን። ጌታን ማንን? ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሆን ይልና፣ ከዛ ቶሎ ብለው ሚል ይላል ጌታችን ሆይ ና። አንብቡት አስራ ስድስት ሃያ ሁለት ከላይ ላይ ሲናገር እኔ ጳውሎስ ራሴ በእጄ የጻፍኩት ነው ይላል። ለቤተ ክርስቲያን ሲልክ የጳውሎስ ከንሰርን ሰዎች ሁሉ የሚወዱትን ኢየሱስን እንዲወዱ ነው። እርግጠኛ ነኝ ሁላችንም ነው። ልጆቻችንን እኛ እንደምንወዳቸው ሌሎች እንዲወዷቸው ነው የምንፈልግ። የትዳር አጋሮቻችንን ሌሎችም እንዲወዷቸው እንዲቀበሏቸው ነው የምንፈልገው። የምንወደውን ነገር ሰዎች ቢወዱልን ደስ ይለናል። ጳውሎስ ግን እንደ እኔና አንዳንዶቻችሁ የማግባት እድሉ እንኳን አልነበረውም። ጳውሎስ አንድና አንድ የኢየሱስና የኢየሱስ ብቻ ነው። ስለዚህም ስለ ኢየሱስ ክርስቶስ ከንሲውም ደሆናል። በበቃ በፍቅር የተቃጠለ የእውነተኛ ፍቅር የጣለው ሰው ነው ጳውሎስ። ለዚህ ነው ጌታ ኢየሱስ ክርስቶስን የማይወድ ቢኖር አለ የተረገመ ይሆን ፒረድ ጌታችን ኢየሱስን እስከ ምን ድረስ እንወደዋለን? እስከ ምንድን ነው የምንወደው? ብዙዎች እስከ አሜሪካ፣ እስከ ካናዳ፣ እስከ አውስትራሊያ ሲወዱት አይቻሉ። ብዙዎች ያገለገልናቸው በር ክፈት፣ በር ክፈት ያኔ ስምንት ሰዓት ሲጸልዩ ጾም ጸሎት ሲይዙ ምን ሲሉ ጌታቸር ነውና በር ከፍቶ አመጣን ኖርዝ አሜሪካ እዚህ ሲመጡ ጨርቅ እስከሚቀይሩ ድረስ ነበር ለካ ፍቅራቸው። ብዙዎች እስኪማሩና እስኪያምርባቸው ድረስ ነበር ለካ ፍቅራቸው ለኢየሱስ። ብዙዎች ትዳር እስኪያገኙ ደግሞም እስኪወልዱ ድረስ ብቻ ነበር ለካ ፍቅራቸው። ያንን የትንሣኤ ጌታ በችግር ጊዜ አብሯቸው የነበረውን አጠገባቸው ያልተለየውን ጌታ ጥለውት ሄዱ። ዛሬ ምክንያት ነው የሚሰጡት። ባክህ የኖርዝ አሜሪካ ኑሮ ታውቃለህ ታውቂያለሽ፣ ምናምን ምናምን። በልቤ ነው ጌታን ማመልከው። እነዚህ ሁሉ ኤክስኪዩዝ ናቸው። የጌታ ፍቅር እርሱ ለእኛ ያለው አልተለወጠም። እኛም ለክርስቶስ ያለን ፍቅር መለወጥ የለበትም። ያ ፍቅሩ ዛሬም ትኩስ መሆን አለበት። ኢየሱስ ክርስቶስን ከልባችን ነምበር ዋን መውደድ አለብን። ለዚህ ነው ጳውሎስ እንዳለው ኢየሱስ ክርስቶስን የማወድ የተረገመ የሆነ ያለው። የመጀመሪያና የመጀመሪያ ሊወደድ የሚገባው ጌታ ኢየሱስ ብቻ ነው። ስለዚህ ወገኖቼ ጌታ መውደዳችንን አንፈርበት፣ እንናገር፣ እናውጀው፣ እወድሃለው እንበለው። እውነት ነው። ብዙ ጊዜ ካደግንበት ሚሆን ከምንም በጣም ሪዘርቭድ ነን። ኢየሱሶ ይወድሃለሁ፣ አፈቅረሃለሁ። ዋይናት እውነት ነው። ኢየሱስን እንወደዋለን፣ ምክንያቱም ሳንወደው የወደደን እሱ ነው። ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ፣ በከበረው ደም ገዝተህ፣ እንዲያው ልጅህ ያረከኝ። አበሳዬን አራከው፣ ቀንበሬን ሰባበርከው። ፍቅርህ ለእኔ ልዩ ነው፣ ስምህን ላሞጋግሰው። ፍቅርህ ለእኔ ልዩ ነው፣ ስምህን ላሞጋግሰው። አሜን። ፍቅሩን ላሞጋግሰው። ሳልወደው የወደደኝ ሳልመርጠው የመረጠኝ የቀራኔው አንበሳ ስሙ ለዘላለም የተባረከ ይሆን። ስለዚህ ወገኖቼ፣ በአጭሩ የመጀመሪያውን ፖይንቴንስ ጨርስ። የማንነት ጥያቄ ትልቅ ተግዳሮት ነው። በምንኖርባት ዘመን ባለች ቤተ ክርስቲያን ውስጥ ወይ ለባ አላልን፣ ወይ ትኩስ አይደለንም፣ ማን ወይ በራድ አይደለን ወይ ትኩስ አይደለን፣ መሀል ላይ ነን። በቃ መሃል ላይ እዚም ትንሽ ከገብርኤል፣ እዚም ትንሽ ተማርያም፣ እዚም ትንሽ ተኢየሱስ። አይሆንም። እንዲህ አይነት ድብልቅልቅ ነገር የለም። እኛ የኢየሱስ ነን። ስጮክ በሉና፣ እኔ የኢየሱስ ነኝ በሉ። ባካቸው ያረ እንዶ ድምጽ የትም አይሄድም። እስቲ በሉ እኔ የኢየሱስ ነኝ አሜን። የኢየሱስ ነኝ። የማንም ልሆን አልችልም። ኔቨር ኤንድ ኤቨር የማንም ልሆን አልችልም። የኢየሱስ ነኝ። ዋው ጌታ ለእኔና ለእናንተ ያለው ዓላማ ፍቅር ነው። አራተኛ ሁለተኛው ነጥብ ለዛሬ ታማኝ ሆኖ ያለመገኘት ርዕሰ ጉዳይ። ታማኝ ሆኖ ቅድም የማንነት ጥያቄ። አሁን ደግሞ ታማኝ ሆኖ ያለመገኘት ወይም የታማኝነት ጥያቄ፣ የእንግሊዝኛው ቃል ሎያሊቲ። ሎያሊቲ ኢዝ ዲቮትድ አታችመንት ቱ ሳሙን። አንድ ሰው ሎያል ነው ካልን ሂዝ አታች ለወሰነው ነገር አታችድ ነው። እኛ አሁን የምናወራው አታችመንት ስለ ክርስቶስ ነው የምናወራው፣ ሎያሊቲ ቱ ክራይስት ጌታችን ወደ ራሱ ሲጠራን ታማኝ አድርጎ ስለቆጠረን እንጂ ታማኝ ስለነበረን አይደለም። ማንኛችንም ማንኛችንም ታማኝ አልነበርንም። ግን ጌታ ነገ ታማኝ ትሆናለች ይሆናል ብሎ ቆጠረን። እሱ ሁልጊዜ የጨረሰውን ነገር ስለሆነ እኛን የሚያስጀምርን ወደ ጨረሰው ነገር ሊወስደን ታማኝ አድርጎ ቆጠረን። ስለዚህ ወደዚህ የከበረ ህይወትና አገልግሎት ከመጣን በኋላ ይህንን ታማኝነት ግን በእርግጠኝነት ፕሩፍ ልናደርገው ይገባናል። ታማኝ ሆኖ ቆጥሮን ታማኝነትን ሰጥቶን ኃላፊነትን ሰጥቶን ህይወትን ሰጥቶን ጸጋን ሰጥቶን ቅባትን ሰጥቶን የተለያየ ነገር የእሱ የሆነውን ከሰጠን በኋላ በሰጠን ነገር ታማኞች መሆን አለብን። ታማኝነት ሎያልቲ ይጠበቅብናል ለቲያጥሮን ቤተ ክርስቲያን ጌታ ሊናገራት ሲጀምር እንዲህ አለ። ምራፍ ሁለት ቁጥር 19 ራእይ መጽሐፍ ላይ ራእይ መጽሐፍ ምራፍ ሁለት ቁጥር 19 ስራህንና ፍቅርህን እምነትህንም አገልግሎትህንም ትግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ አውቃለሁ። ከጠቀሳቸው ነገሮች ውስጥ አንደኛው ምንድን ነው? እምነትህን ታማኝነትን አውቃለሁ። ነገር ግን በኋላ የሚነቅፋት ነገር አለ። በስራችን ሁሉ ወገኖቼ ታማኝ እንድንሆን ጌታ ይፈልጋል አይደለም። በእግዚአብሔር መንግስት ውስጥ ተቀጥረን በምንሰራቸው ስራዎች ላይ እንኳን ሰዎች ሳያዩን ታማኞች ልንሆን ይገባናል ይገባናል። ምክንያቱም ሰዎች እኛን አይተው ይሄ ልጅ ለየት ያለ ነው፣ እቺ ሴት ለየት ያለት ብለው ሊሉን የሚችሉት ታማኝነታችንን ሳናጓድር ስንቀር ነው። እንደ ሌሎች ግን ቀጣፊና ዋሾ ከሆንን ቅድም እንዳልኳችሁ ሰዎች የማንነት ጥያቄ በእኛ ላይ ያመጣሉ። ስለዚህ በስራችን ሁሉ ታማኝ መሆን አለብን። በፍቅራችን ታማኝ መሆን አለብን። የሚወደንን ሰው መውደድ በጣም ቀላል ነው። እውነት? ውሸት? እውነት ነው። የሚጠላንን ሰው መውደድ ግን ስ ዲፊካል። ግን የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ነው ያለን ታላቁ ጌታ። የምንወድ የሚወዱንን ብንወድ ምን ዋጋ አለው ምን ዋጋ አለው የሚጠሉንን ስንወድ ነው እነዛን ሰዎች ከጥላቻ ወደ መውደድ ልንቀይራቸው የምንችለው ክርስቶስ እኮ የማረከን በጦርነት አይደለም ክርስቶስ የማረከን በፍቅር ብቻ ነው ወደደን ስለዚህ ፍቅሩን ያንበረከከን ለዚህ ነው ከክርስቶስ ፍቅር ማን ይለየናል? ሞት ነው? መከራ ነው? ስደት ነው? ማጣት ነው? የትኛው ነው? ረሃብ ነው? ያለው የእግዚአብሔር ባሪያ የክርስቶስ ፍቅር። ክርስቶስ የማረከን በፍቅር ብቻ ነው። እኛም ደግሞ ለሌሎች ልንሆንና ልናሳይ የሚገባው ፍቅርን ብቻ ነው። ግን የሚጀምረው ከመጀመሪያ ከቤታችን ከዛ ደግሞ ወደ ቤተ ክርስቲያን እያለ መሄድ አለበት ፍቅራችን ያለ ግብዝነት መታየት መቻል አለበት እኔ የሚደግፈኝን ብደግፍ ምን ዋጋ አለው እኔ የ የሚለኝን የየ ብለው ምን ዋጋ አለው ትኩረት የማይሰጠኝን ትኩረት ልሰጠው ይገባል የሚያሳድደኝን ልጸል የለትና ልመርቀው ይገባል ስለዚህ በፍቅራችን ታማኝ መሆን አለብን ሌላው በአገልግሎታችን ታማኝ መሆን አለብን። ወደፊት ሰፋ አድርገን ስለ አገልግሎት መማር ያለብን ይመስለኛል። ምክንያቱም ሁላችንም አገልጋዮች የሆንን አይመስልንም። እዚህ ያለነው ሁሉ አገልጋዮች ነን ብለን አናምንም። ነገር ግን የአዲስ ኪዳን አማኝ ሁሉ አገልጋይ ነው ወገኖቼ። ይህንን አገልግሉ ተብለን እስክንባል ድረስ አንጠብቅ። የሚሻለው እንደውም ጥሩ ነገር ጸልያችሁ፣ በልባችሁ የሞላውን ለክርስቶስ አካል ለቤተ ክርስቲያን ይህንን አደርጋለሁ ብላችሁ ወስናችሁ መታችሁ ስታደርጉ ስትታዩ ነው። ቀላል ነው፣ ቀላል ነው ሰዎችን እዛ በራፍ ላይ ሆኖ ማስገባት። አሁን እንኳን ትንሽ ነን፣ ውሃ ሲያስፈልግ ብድግ ብሎ ለሰዎች መስጠት። ሁል ጊዜ ቤተ ክርስቲያን መጥተን ባይተዋር ሆነን መሄድ ትክክል አይደለም። ይህን እስኪ፣ ሰለቻችሁ ነው መነግራችሁ። ትክክል አይደለም። ቤተ ክርስቲያን የማንም አይደለችም። ቤተ ክርስቲያን የክርስቶስ ናት፣ የሁላችን ናት። ስለዚህ ልንሳተፍ ይገባናል፣ ልንሳተፍ፣ ልንሮጥ ይገባናል። ስለዚህ በአገልግሎት ታማኝ እንሆን። ዛሬ ብዙ ሰው ስለሌለ የምናገለግለው አገልግሎት አይ ቢሆንም ባይሆንም እንደው ከልብ ያልሆነ ነገር አናድርገው። በሰማይ የሚታይ ብዙ ሰራዊቶች ስላሉ ራሱ የነገስታት ንጉሥ በዙፋኑ ላይ ቁጭ ብሎ እያየን ስላለ እሱ እንደሚያየን እናገለግላለን። ስሜታችንን አይተን አይደለም እናገለግለው። ስሜታችንንማ ብናይ እችን እሑድ እዚህ ቦታ ላይ አንመጣም ነበረ። ግን የጠራን ታማኝ አድርጎ የቆጠረንን ጌታ ላናሳፍረው ቃል ገብተናል። ሰው ወላጆቹን ላለማሳፈር ብዙ ይሞክራል፣ አይደለም? ሰው የሚወደውን ሰው፣ የትዳር አጋሩ ላለማሳፈር ብዙ ይሞክራል፣ አይደለም? አሁማችሞር ጌታችንን ላለማሳፈር ልንቆርጥ ይገባናል። ሌላው እንዳነበብነው በትዕግስታችን ታማኝ መሆን አለብን ትልቁ የአማኝ ቻሌንጅ ከኔ ጀምሮ ትዕግስት ነው የጠላት ቁጣ በመጣበት ጊዜ ስፍራህን አትልቀቅ ነው የሚለው የእግዚአብሔር ቃል ለምን ትዕግስት ታላቁን ቁጣ ጸጥ ታደርጋለች ዛሬ ትዕግስት የለንም ትዕግስት የለንም ግን አንዳንድ ጊዜ በግዴታ ወደን ሳይሆን በግዴታ ትግስታችንን የሚያስጨርሱ ነገሮች አሉ። ሄዳችሁ ኤይት ኦክሎክ ቼኪን ማነው ክሎኪን ታደርጋላችሁ። ስምንት ሰዓት መስራት ካለባችሁ እስከ ፎር ኦክሎክ ድረስ አስር ጊዜ ሰዓት ሽን ብታይ ሽንት ቤት ብትሮጪ ዘሪዝ ኖ ዌይ፣ አራት ሰዓት ድረስ መጠበቅ አለብን። አስራ ሁለት ሰዓት መስራት ካለብን ሌላም ሽፍት መውሰድ ካለብን ዘሪዝ ነው ወይ ሳንወድ በግድ እንታገሳለን። የእግዚአብሔር ነገር ሲሆን ለምንድ ነው ትዕግስት የምናጣው? ስለ ፍቅር ሲሆን ለምንድ ነው ትዕግስት የምናጣው? የእግዚአብሔር መንግስት ነገር ጉዳይ ሲሆን ለምንድነው ነው ትዕግስት የምናጣው? እርስ በርሳችን በትዕግስት ልንተያይ ይገባናል። እኔ ሙሉ ሰው አይደለሁም። አስባችሁኝ ከሆነ ተሳስታችኋል። እኔ እየተሰራሁ ያለው ሰው ነኝ ያላለኩ ሰው ነኝ እያንዳንዳችሁ ይመስለኛል። እስቲ ያለቀ ሰው እጁን ያውጣል። ተሰርቶ ያለቀ ሰው ሀሎ። አንድም የለ የለም። ምክንያቱም ይሄንን ስጋችንን ሊለውጥ ጌታ እየሰራ ነው ያለው እንጂ ሙሉ አይደለንም። አሁን ሙሉ ምን ሆነው እዛ ስንሻገር ነው። ስለዚህ ካላለቀ ሰው ጋር አምባጋሮ አትፍጠሩ። እከሌ እንዲያረገኝ እከሌ እንዲያረገችኝ፣ እንደዚህ ሆነ እንደዛ ሆነ። ያላለቀ ሰው ነው ያላለቀ ሰው ጋር አትጣሉ፣ አንጣላ ስለዚህ ወገኖች በትዕግስታችን ታማኝ ልንሆን ይገባናል። ትዕግስት ደግሞ የመንፈስ ፍሬ ነው። ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት፣ ትዕግስት፣ ፍቅር እነዛ የተለያየ የሚላቸው የመንፈስ ፍሬ ናቸው። ያ ፍሬ ሊታይብን ይገባል። ትዕግስት የለንም ስለዚህ ወገኖቼ የሰው ልጅ ትልቁ ውድቀቱ ታማኝነቱን መጣሉ ወይም መክዳቱ ነው። የይሁዳ ትልቁ ውድቀቱ ጌታውን መካዱ ነው። ታማኝ ሆነው አልተገኘም። እንኳን ለጌታችን ለሰው እንኳን ታማኝነት ለማሳየት ብዙ ንጥር የለም። ለአለቆቻችን ታማኝ፣ ለወላጆቻችን ታማኝ፣ ለትዳር አጋሮቻችን ታማኝ ለሀገራችን ታማኝ። ይህንማ ታቃላቸው። ስለ ሀገር የተለያየ ፎከራዎች አሉ። ታማኝ ለመሆኑ ለሃይማኖታችን ታማኝ። ዛሬ ሰዎች ለሃይማኖታቸው እየሞቱ ነው ያሉት። ለሃይማኖታቸው ታማኝ፣ ለፖለቲካ ፓርቲያቸው ሰዎች ታማኝ ለመሆን ብዙ ዋጋ እየከፈሉ ነው። በብዙ ጎዳና ሰዎች ዋጋ ይከፍላሉ። ምን ያህል የበለጠ ነው ለዚህ ለዳንበት ወንጌል ላዳነን ጌታ ታማኝ ሆነን መገኘት። ታማኝ ሆኖ መገኘት ደግሞ በአግባቡ በስርዓቱ በሰዓቱ መምጣትን ይጨምራል። ማቴዎስ 25 23 ይህን አንብበን እንጨርሳለን። ጌታውም መልካም አንተ በጎ ታማኝም ባሪያ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታህ ደስታ ግባ አለው። ምን ስለሆነ ታማኝ ባሪያ? በምንድን ነው የታመነው? በጥቂቱ ጥቂት በሆነው ነገር ታምነሃል? ስለዚህ እኔ የምሾምህ በጥቂቱ ስለ ታመንክ በብዙ እሾምሃለሁ። ጥያቄው ግን ዛሬም ደግሜ ደጋግሜ የምጠይቀው ከራሴ ጀምሮ ተዘጋጅተሃል? ተዘጋጅተሻል? ተዘጋጅቻለሁ? ይሄንን መልስ ልናገኝለት ይገባል። አሜን። ቅድም እንዳነበብነው አንደኛ ቆሮንቶስ 16 22 ጳውሎስ ጌታችን ሆይ ና አለ። እስቲ እናንተን በሉ፣ እስቲ ቀኝ እጃችሁን አንሱና ጌታችን ሆይ ና በሉት እስቲ። አሜን። ክብር ለኢየሱስ ይሆን።